ጊዜው 1979 ቦታው ቴሄራን። በዚያ 2500 ዓመታትን ባስቆጠረ ስርወ መንግስት ላይ አብዮት ተነሳ። አብዮቱም እርም የጠገቡን ስርወ መንግስት ገረሰሰ። ኢራን የቆመችበት ክፍለ ዘመናትን የከረመችበት የፖለቲካ አካብ ፈረሰ። የክፉ ቀን ወዳጆችና አጋሮች ዓይንና ናጫ ሆኑ። የአይሁዳውያን መጠለያና መከለያ የነበረች ኢራን ለጽዮናውያን መጥፋት ፖሊሲ ያወጣች የፋርስና አይሁድ የቀጠለ ፍቅር ወደ ለየለት ጦርነት ተቀየረ። ይህ ከሆነም ዓመታት ተቆጠረም። እንዲህ አራት አስርት ዓመታትን ከተሻገረ ውጥረትና ጦርነት መካከል አንድ ታላቅ ስም አለ፣ አያቶላህ አሊ ኻሜኒ። እኚህ ሰው በኢራን አብዮት ዘመን ቁልፍ የነበሩ የኢራን እስላማዊ መሪ አያቶላህ ሩሆላህ ኮሜኒ አልጋ ወራሽ ናቸው። እሳት በሚንቀለቀልበት ቀጣና ተጽዕኖ ፈጣሪነታቸው ከቴሄራን እስከ መካከለኛው ምሥራቅ የተሻገረ ከአራት አስርት ዓመታት በላይ በኢራን ፖለቲካ ቁልፍ ሰው፣ ከ1989 ጀምሮ የኢራን እስላማዊ ሪፐብሊክ ሃይማኖታዊ መሪ ናቸው። ስለ እርሳቸው የህይወት ገጽ የተከተቡ መዛግብት ሐሜኒ ቁርሃንን በቅጡ ከመረመሩ ሃይማኖተኛ ቤተሰቦች በአውሮፓውያኑ 1939 መገኘታቸውን ያነሳሉ። ሃይማኖታዊ ትምህርታቸውንም በቅድስት ከተማ ማሽሃድና በናፋቅ ኢራን ተከታትለዋል። ከቀድሞ የኢራን እስላማዊ መሪ አያቶላ ሩሆላ ክሆሜኒና አያቶላ ሆሴይን ቦሩጀርዲ ስር ተቀምጠው ቁርሃንን አጥንተዋል። አውሮፓውያኑ 1960 እና 70ዎቹ የኢራን አብዮት በሻስር ወመንግስት ላይ ሲቀጣጠል ወጣቱ ሃሚኒ ከተሳታፊዎቹ ይጠቀሳሉ። በጊዜው በነበራቸው የፖለቲካ ተሳትፎም ከአንዴም ሁለቴ በእስር የከረሙ በብረት በታጠሩ ወህኒዎች የተሰቃዩ ስደት ወደ ፈረንሳይ ያደረሳቸው ናቸው። በ1979 የሻስር ወመንግስት ወደቀ። እርሳቸውም ወደ ትሄራን ተመለሱ። በአብዮቱ የነበራቸው ተሳትፎ የእስላማዊ አብዮት ካውንስል ህግ አውጪ የመከላከያ ሚኒስቴር ምክትል ቦታዎችን አድርሶ በኢራን ፖለቲካ ከወሳኞቹ ተርታ ሰለፋቸው። እውቅናቸው በ1981 የአብዮቱ መሪዎችን ያነጣጠረ የግድያ ሙከራ በኢራን ሲደረግ ሐሜኒን ኢላማ አደረጋቸው። ጥቃቱ ፕሬዝደንት መሐመድ አሊ ራጃይንና ጠቅላይ ሚኒስትር መሐመድ ጃቫድ ባሆናርን ሕይወት ቀጠፈ፣ በሐሜኒ ላይ ከባድ ጉዳት አደረሰ፣ ቀኝ እጃቸውንም ፓራላይዝድ አደረገ

በጥቃቱ ህይወታቸውን ያጡትን የኢራን ፕሬዝደንት ለመተካት በተደረገ ምርጫም ሐሜኔ በከፍተኛ አብላጫ ፕሬዝደንት ሆኑ። በፕሬዝደንትነት ከኢራቁ ሳዳም ሁሴን ጋር የመሩት ደማፋሳሽ ጦርነት ሐሜኔን በዓለም መድረክ ከሰታቸው። በ የቀዝቃዛው ጦርነት መርገብና የወቅቱ የኢራን እስላማዊ መሪ አሊ ከሆሜኒ ህልፈተ ህይወት አያቶላ አሊ ሐሜኒን በኢራን ፖለቲካ አዲሱ የኢራን እስላማዊ ሪፐብ ከሃይማኖታዊ ሃይማኖታዊ መሪ ያደረጋቸው ለቦታው የነበራቸው ብቁነት በርካቶችን በወቅቱ ሲያነጋገር፣ እርሳቸውም እንዲህ ብለው ነበር። ለምንድነው የሙስሊም ማህበረሰቡ እኔን እስላማዊ መሪ ለማድረግ የፈቀደው? በርካታ የቴክኒክ ጉዳዮች ከዚህ ውሳኔ ይጀርባሉ። በአሁኑ ሰዓት በኢራን እስላማዊ ሪፐብሊክ ከሚተላለፉ ዋና ዋና ፖሊሲዎች ውሳኔ ጀርባ ወሳኙ ሰው ናቸው። የኢራን ጦር ኃይሎች ዋና አዛዥና አብዮታዊ ጠባቂ ናቸው። ለአሜሪካ እርሳቸውና ሀገራቸው ትልቅ ስጋት ነች። ኢራን አንዷና ዋነኛዋ የአሜሪካ የስጋት ምንጭ ሆና ትቀጥላለች። ለእርሳቸው ደግሞ አሜሪካ ትልቋ ሰይጣን፣ ሰላማችን በሬሳዋ ላይ ነው የሚሏት። እስራኤል ደግሞ ትንሿ ሰይጣን ናት። ሁሉም ትላልቅና ጥቃቅን መንግስታት በተለይም ትልቋ ሰይጣን ኢራን በማንም ኃይል ልትንበረከክ እንደማትችል ልትረዳ ይገባል። ዛሬ ላይ በእጃቸው ገንዘብ፣ መረጃና የወይን ቤት ቁልፍ አላቸው። ሚዲያዎችና ፖሊሶች እንዲሁም የኢራን የፍትህ ስርዓት ይታዘዛቸዋል።